ኦሪ ዘኍልቍ ምዕራፍ ሰላሳ ሁለት ተራ ቁጥር አንድ የሮቤልና የጋድ ልጆች እጅግ ብዙ እንስሶች ነበሯቸው። እነሆ የኢያዝየር ምድርና የገልአድ ምድር ለእንስሶች የተመቸ ስፍራ እንደነበረ ተመለከቱ አዩ። ይህንን ባዩ ጊዜ እንዲህ አሉ። ተራ ቁጥር ሁለት የጋሪና የሮቤል ልጆች መጥተው ሙሴንና ካህኑን አላዛርን የማኅበሩንም አለቆች ሁሉ እንዲህ ብለው ለመኗቸው፣ ተናገሯቸው። ሥራ ቁጥር ሦስትና አራት እግዚአብሔር በእስራኤል ማኅበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሐሴቦን ኤሌያሊ ሴባማ፣ ናባው፣ ባያን ለእንሰሶች የተመቸ ምድር ነው አሏቸው። ለእኛም ለባሪያዎችህና ለእንሰሶቻችን ይህንን አገር ስጠን በለው ሙሴንና አለቆችን ጠየቋቸው። ተራ ቁጥር አምስት እኛስ በእናንተ ዘንድ ሞገስን አግኝተን እንደሆነ ይህንን ምድር ለእኛ ለባሪያዎች ርስት አድርገ ስጠን እና ለመንጋዎቻችን አሉት። ወደ ወርዳኖስ ማዶ ደሞ አንሻገረም፣ ይህንን ካወረስከን ይሄ በቃናል አሉ። ተራ ቁጥር ስድስት ሙሴም ለጋድና ለሮቤል ልጆች እንዲህ አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ተቀመጣላችሁን? አላቸው። ተራ ቁጥር ሰባት እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታሰንፋላችሁ? ለምን ታደክማላችሁ? አላቸው። ራ ቁጥር ስምንት ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኳቸው ጊዜ አባቶቻችሁ እንዲህ አደረጉ። አለ ሙሴ ምድረ ርስትን ሰልሉ ብሎ ሰዎች ልኮ ነበርና ምድረ ርስትን ሰልለው ከመጡት ሰዎች አብዛኛዎቹ አስሩ ሁሉ አገሪቱ በአገሪቱ ያሉት ሰዎች ኃያላን ናቸው አይደፈሩም፣ ብለው እስራኤልን አስደንግጠው አስፈርተው ነበርና ወደ ግብፅ እንመለስ እንዲሉ አድርገዋቸው ነበርና፣ አሁን ሙሴ ይሄን ነው የሚናገረው? አሁን የወንድሞቻችሁን ልብ ለምን ታሪክም አላችሁ? ወንድሞቻችሁን ወደ ወርዳም እንዳይሻገሩ ለምን ታሰንፋላችሁ እያለ ነው እያላለው። ተራ ቁጥር ዘጠኝ ወደ የሽኮልም ሸለቆ በሄዱ ጊዜ፣ ምድሪቱንም ባዩ ጊዜ እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ አደከሙ አባቶቻችሁ። እናንተም ደግሞ እንደ አባቶቻችሁ እንዲሁ ወደ ዮርዳኖስ እንዳይሻገሩ የእስራኤልን ልብ ለማዳከም ነውን? አላቸው። ተራ ቁጥር አስር በዚያም ቀን የእግዚአብሔር ቁጣ ነደደ። ተራ ቁጥር አስራ አንድና አስራ ሁለት እርሱም እንዲህ አለ፣ በእውነት እግዚአብሔርን ፈጽመው ከተከተሉት ከእነዚህ ከቄኔዛዊው ከዮፎኒ ልይ ከካሌብና ከነዌ ልይ ከኢያሱ ወቀር ከግብፅ የወጡት ከሀያ 20 ዓመት ጀምሮ ከዚያም በኋላ ከዚያም በላይ ያሉት ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብ እሰጥ ዘንድ የማልሁትን ምድር አያዩም ብሎ እግዚአብሔር ማለ አለ ተራ ቁጥር 13 የእግዚአብሔርም ቁጣ በእስራኤል ላይ ጸና በእግዚአብሔርን ፊት ክፉ ያደረገ ትውልድ ሁሉ እስከሚጠፋ ድረስ አርባ ዓመት በምድረ በዳ ውስጥ አቅበዘበዛቸው። ተራ ቁጥር 14 እነዚህም የእግዚአብሔርን መዓት በእስራኤል ላይ አብዝታችሁ ትጨምሩበት ዘንድ እናንተ ደግሞ ዛሬ የኃጢአተኞች ትውልድ በአባቶቻችሁ ፈንታ ተተካችሁን? በአባቶቻችሁ እግር ቆማችኋልን? አላቸው። ተራ ቁጥር 15 እርሱን ከመከተል ብትመለሱ እርሱ ህዝቡን በምድረ በዳ ፈጽሞ ይተዋል፣ ይህንንም ህዝብ ሁሉ ታጠፉታላች። አላቸው። ተራ ቁጥር 16 ወደ እርሱም ቀርበው እንዲህ አሉት፣ በዚህ ለእንሰሶቻችን በረቶች ለልጆቻችንም ከተሞች እንሰራለን እኛ ግን አሉ። ተራ ቁጥር አስራ ሰባት እኛ ግን ይህንን አገር እነዚህን ሀገሮች ብሰጠን ብዙ እንሰሶች ስላሉ ለእንሰሶቻችንና ለልጆቻችን መልካሞች ናቸው። በዚህ ለእኛ መኖሪያና ለከብቶቻችን በረት እንሰራለን አሉ። ተራ ቁጥር አስራ ሰባት እኛ ግን ለጦርነት ተዘጋጅተን ወደ ስፍራው ወንድሞቻችንን እስከምናስገባቸው ድረስ በእስራኤል ልጆች ፊት ፊት እንሄዳለን። በዚህም ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ። አልቡት ተራ ቁጥር አስራ ስምንት የእስራኤል ልጆች ሁሉ ርስታቸውን እስከሚካፈሉ እስከሚወርሱ ድረስ ወደ ቤታችን አንመለስም። እነሱን ሁሉን ድል አድርገን ሁሉም የእስራኤል ልጆች ርስትን እስከሚወርሱ ድረስ ከእስራኤል ልጆች ጋር እንዋጋለን። ለእኛ ግን በዚህ እንድንቀመጥ ፍቀድልን አሉት። ተራ ቁጥር አስራ ዘጠኝ ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛም ከዮርዳኖስ ማዶ ወደዚያ ከእነርሱ ጋር ርስት እንካፈል ብለን አንጠይቅም፣ አንወርስም አሉት። ተራ ቁጥር ሃያ ተራ ቁጥር ሃያ ሞሴም እንዲህ አላቸው። ይህንንስ ነገር ብታደርጉ፣ ይህንንስ ነገር ካደረጋችሁ ተዘጋጅታችሁ በእግዚአብሔር ፊት ወደ ሰልፍ ብትሄዱ አለ ተራ ቁጥር 20 እርሱም ጠላቶቹን ከፊቱ እስከሚያጠፋ እስከሚያሳድር ድረስ ምድሪቱም በእግዚአብሔር ፊት ድል እስከምትሆን ድረስ ከእናንተ ሰው ሁሉ ጋሻ ጦሩን ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር አለ። ተራ ቁጥር 22 ከዚያ በኋላ ትመለሳላችሁ በእግዚአብሔርም ፊት በእስራኤል ዘንድ ንጹሐን ትሆናላችሁ አላቸው። ይህቺ ምድርም በእግዚአብሔር ፊት ርስት ለእናንተ ትሰጣችኋለች ለእናንተ ትሆናለች አላቸው። እንደወደዳችኋት ወደዳችኋት በዚህች ምድር ትኖራላችሁ አላቸው። ተራ ቁጥር ሦስት እናንተ ግን እንዲህ ባታደርጉ እነሆ እግዚአብሔርን ትበድላላችሁ። ኃጢአታችሁም እንዳያገኛችሁ ኃጢአታችሁም እንደምታገኛችሁ ወቁ አላቸው። ተራ ቁጥር ሃያ አራት ለልጆቻችሁ ከተሞች ለበጎቻችሁም በረቶች ስሩ፣ ከአፋችሁ የወጣውን ቃል ግን ፈጽሙ። የእስራኤል ልጆች ጠላላ ምድረ ርስትን እስከሚወርሱ ድረስ እናንተም ከዮርዳኖስ ማዶ ተሻግራችሁ የእግዚአብሔርን ጠላቶች እስከምታጠፉ ድረስ ግን ከእስራኤል ልጆች አትለዩም አላቸው። ተራ ቁጥር አምስት የጋሪና የሮቤል ልጆችም ሙሴን እንዲህ ብለው ተናገሩት እኛ ባሪያዎችህ ጌታችን እንዳዘዘ እናደርጋለን አሉት። ተራ ቁጥር ስድስት ልጆቻችንና ሚስቶቻችን ግን መንጎቻችንም እንስሶቻችን ሁሉ በዚያ በገለአድ ከተሞች ይሆናሉ አሉት። ትራ ቁጥር ሰባት እኛ ባሪያዎች ግን ሁላችንም ጋሻ ጦራችንን ይዘን በእግዚአብሔር ፊት ጌታችንን እንደተናገረ ወደ ጦርነት እንሄዳለን እንዘምታለን፣ አሉት። ተራ ቁጥር ሃያ ስምንት ሙሴም ካህኑን አላዛርን የነውየንም ልጅ እያሱን የእስራኤልንም ልጆች ነገድ አለቆች ስለ እነርሱ እንዲውሉ አዘዘ። ተራ ቁጥር ሃያ ዘጠኝ ሙሴም እንዲህ አለ የጋሪና የሮቤል ልጆች ሁላቸው ጋሻ ጦራቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ዮርዳኖስን ቢሻገሩ ምድሪቱንም ድል ብትነሱ የገላአዲን ምድር ርስት አድርጋችሁ ተሰሯቸዋላች አላቸው። ራ ቁጥር ሰላሳ ጋሻ ጦራቸውን ይዘው ከእናንተ ጋር ባይሻገሩ ግን በከነአን ምድር በእናንተ መካከል ርስት ይወርሳሉ እንጂ ይችን አገር አገር አትሰጣቸውም አለ። ተራ ቁጥር 31 የጋድና የሮቤል ልጆች መልሰው እግዚአብሔር ለእኛ ለባሪያዎችህ እንደተናገረ እንዲሁ እናደርጋለን አሉ። ተራ ቁጥር 32 ጋሻ ጦራችንን ይዘን በእግዚአብሔር ፊት ወደ ከነአን ምድር እንሻገራለን ከዮርዳኖስም አዶ ከወዲሁ የወረስነውን ርስ ከዮርዳኖስ ማዶ ወዲህ ያለው የወረስነው ርስት ይሆነናል እንጂ ከዮርዳኖስ ማዶ ርስት አንጠይቅም። አሉት ተራ ቁጥር ሰላሳ ሶስት ሙሴም ለጋድና ለሮቤል ልጆች ለዮሴፍም ልጅ ለምናሴ ነገድ እኩሌታው ለምናሴም ነገድ የኩሌታው የአሞራውያንን ንጉሥ የሴዎንን ግዛት የባሳንንም ንጉሥ ያግን ግዛት ምድሪቱንና በዙሪያዋ ያሉትን ከተሞች ሁሉ ሰጣቸው። ተራ ቁጥር 34 የጋዲም ልጆች ዲቦንን፣ አጣሮትን፣ አሮኤርን፣ አጥሮሽፋንን፣ ኢያዜርን፣ ዮግብሃንን ቤት ነምራምን ቤት ሃራንን የተመሸጉ ከተሞች አድርገው ሰሩ። የበጎች በረቶችንም ሰሩ። ተራ ቁጥር ሰላሳ ሰባት የሮቤልም ልጆች ሐሴቦንን ኤልያኒ ኤሌያሊንን ቂርያታምን ስማቸው የተለወጠውን ናባውን በአልሜዮንን ሴባማንን ሰሩ። እነዚህንም የሰሯቸውን ከተሞች በሌላ ስም ጠሯቸው። ተራ ቁጥር ሰላሳ ዘጠኝ የምናሴም ልጅ የማኪር ልጆች ወደ ገላአድ ሄዱ ወሰዷትም፣ በእርሷም የነበሩትን አሞራውያንን አሳድዱ። ተራ ቁጥር አርባ ሙሴም ለምናሴ ልጅ ለማኪር ገለዓድን ሰጠ በእርሷም ተቀመጠ ተራ ቁጥር አርባ አንድ የምናሴም ልጅ ያዕር ሂዶ መንደሮቿን ሁሉ ወሰደ የ